አምራችና ሸማቹን በማስተሳሰር የመዲናዋ ነዋሪ የፍጆታ እቃዎችን በተመጣጣኝ ዋጋና ጥራት እንዲያገኝ የአዲስ አበባ ከተማ አስተዳደር ትኩረት ሰጥቶ እየሰራ ይገኛል በከተማው የሚገኙ ህብረት ስራ ማህበራትም በቂ ምርት ወደ ከተማው በማስገባት በመዲናዋ የዋጋ ንረትን ማረጋጋትና የምርት እጥረት እንዳይፈጠር እያደረጉም ይገኛል በተንዛዛ የግብይት ሰንሰለት ምክንያት የሚደርሰውን አላስፈላጊ ዋጋ ጭማሪ በማስቀረት በኩልም ማህበራቱ ሚናቸው ጉልህ ነው ማህበራቱ ከግብርና እስከ ኢንዱስትሪ ምርት ለሸማች በማድረስ የሸማቹን ፍላጎትና የመግዛት አቅም ታሳቢ በማድረግ በተመጣጣኝ ዋጋ ማቅረባቸውን አጠናክረው ቃል ቀጥለዋል። በመጋዘናችን ያው ማየት እንደሚቻለው ብዙ የምርት አይነት ነው ያለው። ለምሳሌ ጤፍ በበቂ ሁኔታ። ጤፍ ሲባል ነጭ አለ፣ ሰርገኛ አለ፣ ቀይ ጤፍ አለ። ተጨማሪ እንደምታየው መኮረኒ አለ፣ ፓስታ አለ፣ ሩዝ አለ። ሌሎች ደግሞ የአተር ክክና ምስር ክክ በየአይነታቸው አሉ ማለት ነው። ኢንዱስትሪ ምርቶች ደግሞ ፓስታ፣ መኮረኒ፣ ሩዝ፣ የጤፍ ሩዝ የሚባሉ አሉ። እነዚያ ምርቶችን ፕላስ ደግሞ የአተር ክክ፣ ምስር ክክ እነዚህ ነገሮች በጣም አስፈላጊ ነገሮች ናቸው። ከዚህ በፊት እንግዲህ ለ14 ሸማች ማህበራት አሉ። 14ቱ ሸማች ማህበራት በበቂ ምርቱን ከዚህ ወስደዋል። ኢንኬዝ ብለን ደግሞ ለስቶክ ይሄ የያዝነው ምርት ነው ማለት ነው። ለውጭ አገልግሎቱ የሱፐርማርኬት አገልግሎት፣ የወፍጮ ቤት አገልግሎት እንሰጣለን በተጨማሪ ስጋ ቤት አገልግሎት፣ መዝናኛ አለ። እንጀራ አምርተንም ለህብረተሰቡ ለአካባቢ ህብረተሰብ ሽያጭ እያቀረብን ያለ ነው የእነዚሁ ማህበራት የምርት አቅርቦትም በአዲስ አበባ ህብረት ስራ ኮሚሽን አመራሮች ተጎብኝተዋል የአዲስ አበባ ህብረት ስራ ኮሚሽን ኮሚሽነር ሽታይ መሀመድ በተከናወኑ ተግባራት በሁሉም ሸማች ማህበራት በቂ የግብርናና የኢንዱስትሪ ምርት ክምችት እንዲኖር አስችሏል ብለዋል ከተማ አስተዳደሩ ላይ የኑሮ ውድነት ከማረጋገት አኳያ በርካታ ስራዎች እየተሰሩ ነው አንዱ በእኛ ዘርፍ የሚሰራው ከተለያዩ ቦታዎች አጎራባች በሆኑ ክልሎችን ታሳቢ ከዩኒየኖች ጋር በመነጋገር የተለያዩ ምርቶችን እያስገባ ነው ያለነው እንደምታዩት አብዛኛው መጋዘኖቻችን ምርቶች አሉ። ሁለት ሺህ ስምንት መቶ በላይ ሱቆች አሉ። ከሰንዴ ማርኬት በተጨማሪ ይሄ ሁሉ የተፈጠረው ምንድነው ነው ህብረተሰቡ በቀላሉ ሄዶ ከሸማቾች የህብረት ስራ ማህበራት እንዲገዛ ነው። ቀጣይ በሁለት ወራት ደግሞ ከዚህ የበለጠ ምርቶችን እናስገባለን። ለምን ህብረተሰቡ መግዛት አለበት? መጠቀም አለበት። ማህበራቱ ምርቶች ላይ የተለያዩ ሴቶችን ጨምረው በተመጣጣኝ ዋጋ ለህብረተሰቡ ምርቶችን እያቀረቡ እንደሚገኝም ተገልጿል። ያስገባናቸው ምርቶች እሴት በመጨመር ህብረተሰቡ በቀላሉ መጠቀም የሚችልበት አዳዲስ ከዚህ በፊት በኮሚሽኑ በዩኒዮኖቻችን የነበሩ ኪራይ ውስጥ የነበሩ የሸማቾች የህብረት ስራ ማህበራት ንብረቶች አስለቅቀን አዘምነን ህብረተሰቡን በቀጥታ ተጠቃሚ የሚሆንበትን ስራ ነው እየሰራን ያለ ነው። የግብርና ምርት የኢንዱስትሪ ምርት በሙሉ በበቂ ሁኔታ ዩኒዮኖች ጋር ሸማቾች ጋር መኖሩን በዚህ ልክ እንግዲህ ዛሬ ማየት ችለናል። እሱ ብቻ አይደለም፣ እሴት ጨምሮበት ዳቦን፣ እንጀራ፣ ድርቆሽ አድርጎ አስራ አንዱ ክፍለ ከተማ በጣም በጥሩ ሁኔታ ውድድር ውስጥ ገብቶ ሴት ጨምሮበት ገባን እያረጋጉ ይገኛል ቀጣይ ከሸማችነት ወደ አምራችነት እንዲገቡ ስራ እየሰራ እንገኛል ከሸማች ህብረት ስራ ማህበራት ምርቶችን በጥራትና በተመጣጣኝ ዋጋ እያገኙ መሆናቸውን የተናገሩት ደግሞ ሸማቾች ናቸው እዚህ መጥቼ የምገዛበት ትልቁ ጉዳይ ምንድን ነው ካላችሁኝ እንጀራው አሪፍ ነው ዳቦ አሪፍ ነው ሁሉም ሰው እንደነዚህ ቢሆን አሪፍ ነው ላለሁ እንደነዚህ በጥራት አዘጋጅቶ ለህብረተሰቡ በታማኝነት ቢሸጥ ተወዳጅነት ታማኝነት ማጥረፍ ይሆናል። ዋጋው ሁኔታ ምናምን አንዳንድ ነገር ሳይ ደስ ይላል። ዳቦ ቅናሽ ነው። ሳየውም ጥሩ ነው ጥራቱ። እንግዲህ ያው ውስጡ ስገባ ደስ ብሎኛል። ሌላ ጊዜ እመጣለሁ። በዚሁ ይቀጥሉበት። ዝቅተኛ ገቢ ላለው ሰው ይሆናል ብዬ ገምታለሁኝ።